በጣም ደስ ብሎናል። ምክንያቱም የአንድ እንደ ኢትዮጵያዊ እንደመሆናችን መጠን ከኢትዮጵያ መንግስታችን ባለንበት ቦታ ላይ መጥተው የእኛን ህዝብ እንደገና ደግሞ ኢትዮጵያ ስላለው ሁኔታ ለመወያየት ወደዚህ በመምጣታቸው እና ይሄ ነገር ደግሞ ሆኖም ስለማያቅ በኔ በእኔ አመለካከት በጣም በጣም እጅግ ደስ ብሎኛል እና ደግሞ በጣም ተዘጋጅተንበታል ተነበታል ላይክ እሳቸውን ይህንን ከሰማንበት ጀምሮ እንጠብቃቸው ነበረ። ቤተክርስቲያናችን ለጊዜው ከቤተክርስቲያን ካለንበት ቦታ እንትን አቁመን በኤምባሲ ቦታ ላይ ነው ያለ ነው እና ስለዚህም ኢሹ ስላለንበትም ነገሮች ይህንን እድል እናገኛለን ብለን ጠብቀን ስለሆነ በጣም ደስ ብሎናል። መለስ ደግሞ እሳቸውንም ለማመስገን የኖቤል ተሸላሚ በሆኑበት ይሄ ነገር ለእኛ ትልቅ ክቡር ለአሁን በእርግጥ በጣም ትልቅ የሚያስደስን ነገር ነው። በቴክኖሎጂ ዙሪያ በሴኪሪቲ ከሴኪሪቲ ጋር የተያያዘ ነገር ከሳይበር ሴኪሪቲ ጋር ሀገራችን ያልደረሰችበትን ቴክኖሎጂ እዚህ ተምሬ እዚህ ባገኘሁት እውቀት ማገልገል ነው እምፈልገው። ጠቅላይ ሚኒስቴሩ በዚህ ሀገር መጥተው ከአረቡ ማህበረሰብ ጋር በተለይ ከኢትዮጵያውያንና ከትውልደ ኢትዮጵያውያን ጋር እንዲመካከሩ እንዲመጡ ጥረት ስናደርግ ነበር። አሁን ደግሞ ሊመጡ ነው ሲባል ማህበረሰባችን በደስታ እየጠበቃቸው ነበር ምክንያቱም በዚህ ሀገር ያሉ ወንድሞችና እህቶች የሚደርስባቸው ችግርን ለጠቅላይ ሚኒስትሩ በቀጥታ በማስረዳት የፖሊሲ ለውጥ የሚያስፈልጋቸውን ነገሮች የፖሊሲ ለውጥ በማድረግ ማህበረሰባችን የሚጠቀምበትን መንገድ እንዲያመቻቹና መፈታት ያለባቸው ችግሮች ከመንግስታት ጋር በመነጋገር ሊፈቱ የሚገባቸውን ነገሮች መፍታት እንዲችሉ በጣም ከበድ ከበድ ያሉ ኬዞች በኢምባሲ እና በኮሚኒቲው መፈታት ያልቻሉት ጠቅላይ ሚኒስቴሩ ይህን አውቀው መፍትሄ እንዲሰጡ እንፈልግ ስለነበር ማህበረሰባችን እነዚህ አይነት ጥያቄዎችን ለማቅረብ እና መልስ ለማግኘት እንዲሁም በሀገራችን ያለው ሁኔታ ከፌስቡክ ባለፈ ከሳቸው በቀጥታ ለመስማትና ያሉንን ጥያቄዎችንም ስጋቶችንም አቅርበን ከእሳቸው ቀጥተኛ መልስ ለማግኘት በጉጉት ይጠብቅ የነበረ ማህበረሰብ ነው።